ሲቲ ፓርክ እና ኦ ሺት! ተጋጨን። ፋሎ ነው ተጀርባችን የመጣሁት ደግሞ ካር ፓርኪንግ ድራይቪንግ ስኩል የሚባለውን ጌም ነው የምንጫወተው ማለት ነው። ምርጥ የሆነ የመኪና ጌም ነው። እንግዲህ የሆነ ገጠር ነገር ውስጥ ነኝ ማለት ነው። ሰውየው ማንቀሳቀስ እንደፈለኩኝ እችላለሁ። አሁን መኪና ፈንግባ ወይ ሞተሩ ተነሳ። ከዚህ ከፓርኪንግ ውስጥ እንውጣ እስኪ ከፓርኪንግ ውስጥ እንውጣ። ቀስ እያልኩ ነው የምንሄደው ጋይሶች፣ ከመኪና ጋር ለመጋጨት ቀስ ብለን እንውጣ። ምን አስቸኮልን፣ ምን አስቸኮልን፣ ምን አስቸኮልን። እንሄዳው ገጠር ውስጥ ነው የምንሄደው ማለት ነው። ጋይሶች እንግዲህ ለዚህ ቻናል አዲስ ከሆናችሁ ደግሞ እስቲ ያው ሰብስክራይብ ያደርጋችሁ ለአንድሮይድ ጌመር አዲስ ከሆናችሁ እንደዚህ አይነት ገራሚ ገራሚ የሆነ ምርጥ ምርጥ ጌሞች ጌም ፕሌይ እናደርጋለንና እስቲ እንድትከታተሉ ሁሉ ቪዲዮ እንዲመጣላችሁ አዳዲስ ቪዲዮ ስለቅ የኖቲፊኬሽን ቤሏን ኦን ማድረጋችሁ እንዳትረሱ ማለት ነው። ሰብስክራይብ አድርጋችሁ የኖቲፊኬሽን ቤሏን ኦን አድርጓት ማለት ነው። ኤቭሪዴይ ኤቭሪ ጊዜ ቪዲዮዎች ላይ ለእናንተ ይደርሳቸዋል ማለት ነው። ነው ይላል እኔ ጋር መንገዱ ተከፍሏል። ይሄ ላይክ ግራፊክስ ደስ ይላል። በቃ ሪል ይመስል የሆነ ፀሐይ ምናምን ነገር። ወይኔ ወይኔ ተገጭቼ ነበር ትንሽ ይሄ ግራ የሚያጋባው ምክንያት ምን ይመስላችሁ? የፊት ለፊት የሚያዋላውን ስፒስ ስናችሁ እንትን ይላቸዋል። ወይኔ እስካሁን ድረስ ተገጭቼ ነበረ የኋላውን ስትነኩት ከፊት ለፊት ስፖርት ያወጣልኛል ማለት ነው። ከዚህ ቦታ ያለው ደህና ቤት ይሄኛው ነው ማለት ነው። ሌላው እንዳለሳ ሪዮ በቃ ላይክ ደስ አይልም። ላይክ ጠላው ምናምን ነገር እስቲ ፓርክ እና ኦ፣ ሺት ተጋጨን። ፓሮ ነው ተደረበችው። አረ በለው ተለታተምኩት ታለታተም ክትበ በለው ወረበለው አረበለው፣ ቀስ አድርገን ፓርክ እናድርግ። ወይኔ ወይኔ ወይኔ ወይኔ ከመኪናው ጋር ከዛ እስቲ ወደዚህ ትንሽ እዚህ መሀል ማቆም አረይ ፊት ለፊት እያልኩ ብለው፣ ወይኔ ወይኔ ወይኔ ተርፌያለሁ። መሀላቸው ላቁም እኩል ለማድረግ ነው የፈለግኩት ከመኪናዎቹ ጋር ማለት ነው። መኪናው በቃ ወይኔ ከእንትኑ ጋር ተጋጨሁ። ትንሽ ትንሽ ጠጋ ትንሽ በቃ ትንሽ ከጎማው ጋር ኩል ሽት። ጋይሶች እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉት። ፒስ